በእስር ላይ የምትገኘዋ ናዮ ቪዲዮዋ በድብቅ ወጥቷል። በጣም አሳዛኝ ዜና ወይም እናንተ መስማት የሌለባችሁ ብዬ ማስበውን ዜና ስነግራችሁ ደግሞ ሶስት የቁርአን ሀፊዞች በትራፊክ አደጋ ዛሬ ሙቷል። ኢና ሊላሂ ወኢና ኢሊሂ ራጅዑን። በሻሸመኔ ከተማ ሶስት የቁርአን ሀፊዝ የነበሩ ወጣቶች በድንገተኛ አደጋ ወደ አኼራ መሻገራቸው ተሰማ። እነሱም የነበሩበት መኪና ይህንን ይመስል ነበር። በጣም የሚያሳዝነው ነገር ሶስቱም ህይወታቸው ማለፋቸው ተረጋግጧል። ወንድሞቼ ያጣኋቸው እንደ ወጡ ለቀሩት ከቤታችን አሁንም አይኔም በጨዋጥቤ መጥቻለሁ። ቴዲ አፍሮ እስራኤል ገብቷል እያሉን ነው ቴዲ አፍሮ ግን ምን ያህል አሳፋሪ ሰው ነው? እንዲ ምን ቢሆን ነው ግን እንዲያደርገው? ምን ቢያደርግ ነው ግን እንደዚህ የጋዛ ሰዎች እንደ ጊዛ እየተጨፈጨፉ ለእስራኤል ነፃነት እንደዛ አይወጣው ዘፈን ኮንሰርት ያዘጋጀው ምን ቢያደርግ ነው? አላበዛውም። በጣም ሰልፊ ሆን ምን አዝማሪ እንጂ ሌላ ምንም ታሪክ የለም። በቃ እውነት ነው እኮ በቃ፣ የኢትዮጵያ ሰው ነው እንጂ ያካበደው ምንም አዝማሪ ብቻ ነው፣ ሌላ ነገር የለውም። በነገራችን ላይ ለተሳሳተ ሰው ነው ልዘፍን ሄድከው፣ አስክሬን ነበር። መጽሐፍ ቅዱስ አንብበን ትወዛግበናል። እርዱን፣ ለማንኛውም እርዷቸው። እኔ ምንም አይነት እውቀት የለኝም በዚህ በኩል፣ እናንተ ናቸው ከኔ ደጎበስ፣ እርዷቸው እነዚህ ልጆች። ያስቡት እራሳችሁን፣ በህይወት እያላችሁ ተቀብራችሁ ብታገኙት የምታመልጡበት መንገድ ይሄ ነው። በለበሳችሁት ልብስ አፋችሁን ትሸፍኑና ያለ የሌለ ኃይላችሁን በመጠቀም መቃብሩን ትሰብሩና የሚገባውን አፈር እንዳያፍናችሁ ወደ እግራችሁ ታስተላልፋላችሁ። ቁጭ ካላችሁ በኋላ ያለውን አፈር በመያዝ ወደ ላይ ቆማችሁ በምትችሉት አቅም ስትገፉት በስተመጨረሻም ታመልጣላችሁ። ማለት ሙስሊሞች ተበልተናል፣ ሙስሊሞች ተበልተናል ነን ሙስሊም የሆኑት መቃብራቸው እንደ ሙስሊም አይመስለኝም። የእነሱ ቀጥታ ነው ወደታች የሚቆፈረው፣ የእኛ ግን ቀጥታ ተቆፍሮ ይገባል። ወደዛ ሶ እናንተ ባትሞቱ እንኳን የመትረፍ እድል የላችሁ። ፕሊስ አሁን ካለሁበት ስሜት ለመውጣት ይሄን ነገር እያሰብኩ ነው። ሀሳቡ እንዴት ነው? ተመችቷችኋል? እንደዛ ከሆነ በቃ ትቻለሁ። እንደዛ ከሆነ ወስ ግድ እንዴት ናችሁ? ሁሉ ሰላም ፋሚሊ፣ ቤተሰብ፣ አልሐምዱሊላህ። እናንተ ያዳክማችኋል። ምንድን ነው ግን እንዲመደበር እዚህ ቤት ስትመጡ ድብርት ምናምን አያስፈልግም። የምሬት ነው የምላችሁ። ድብርታችሁን እዛ በቃ እዛው እዛው እዚህ ይዛችሁ እንዳመጡ። እዚህ ብዙ ሰዎች አሉ። እናንተ ቤት ማቃም እየጨነቀን እያመመን እየጨነቀ እየተጨነቅኩ እያመመን ከረም ደግሞ ያለ እናንተም እኮ ይደብራል። ያለ እናንተ እንዴት ይችላሉ? ራሴ እንዴት ምትንላሉ? በቃ ድብርታችሁ ሁለመናውን እዛ ጋታችሁ ትመጡና ለትንሽ ደቂቃ ነው፣ ብዙ አይደለም። ስሜታዊ ላለመሆን ሞክራለሁ። አሁን ዘና ፈታ የምንልበት ታይም ስለሆነ አጠገባችሁ ደግሞ ቆሎ ነገር ቢኖር የሆነ ፈንዲሻ ነገር ቢኖር በጣም ፒስ ነበር። ኦኬ ተታጣም ችግር የለውም። ውሃ ነገርም ይሆናል። እሷን እንትን እያላችሁ አብረን ዘና ፈታ እንድንል ማለት ነው። አንተ አጠገባለ ነው ያልከው? እረ ተንከሲ ሳትሆኑ ወላሂ ተንከሲ ሳትሆኑ አንተ ያመሃል ያመሃል። እስኪ እስከ ቪዲዮ መጨረሻ ድረስ አብረን እንቆያለን የምትሉ ጨብጡኝ። ባለፈው ቲሸርቱን ብቻ አምጥቼ ለምን ቀሚስ አታመጪ ላችሁ። በአጠቃላይ ይኸው ቀሚስ ነው፣ ሙሉ የወርቅ ነው። ሃያ አንድ ካረንት ባህሬ ነው። እዩት እንዴት እንደሚያምር። በጣም የወደድኩት ሴት ነው። በጣም በጣም የሚያምር ሴት ነው። 21 ካራንት ባህሪ ነው። 900 ሺ ድርሃም ነው እንዳያመልጣችሁ። አንድ ፍሬ ነው ያለው። እንደምታዩት ሱቁ እየተስተካከለ ነው፣ ግን እኔ ለእናንተ ቪዲዮ ሳላስቀምጥ አልቀርም ብዬ ነው ያስቀምጥኩላችሁ። ጎልድ ሃውስ ብራንችቱ ነው የሚገኘው። 900 ሺ ድርሃም ብቻ ነው። ከላይ እንደምታዩት ነው ያንገት አለው፣ ከላይ የራስ አለው። ቀሚሷ ደግሞ አጭርነት ከፈለጋችሁ ታይት ማሰሪያ ትችላላችሁ። ዋጋው ዘጠኝ መቶ ሺህ ድርሃን ብቻ ነው። የምትፈልጉ ካላችሁ በውስጥ እኔን ማናገር ትችላላችሁ። አድራሻችን ዩናይትድ አረብ ኤሚሬትስ ብራንች ፎር፣ ብራንች ቱ ዱባይ፣ ብራንች ፎር አላይን ነው። እንዳ ያመጣችሁ ብሩ ትንሽ አላነሰም አላነሰም ብሩ ትንሽ ደግሞ ከለሩን አልወደድኩትም። በሌላ ከረድ ቢሆንልኝ በጣም ደስ ይለኝ ነበር። የት ነው ያልሽኝ አድራሻ የት ነው ያልሽኝ? ዱባይ ችግር የለውም። አንድ ፍሬ ብቻ ነው የቀረው። እንደ ኦርደር ዳርግ ይሄን ነገር አታግባማዋ። አሪፍ ሄደ መጨረሻ ላይ አግባማው። ኧረ ትቀልዱ የለ እንዴ እናንተ ፕሊስ፣ ዘጠኝ መቶ ሺህ በኢትዮጵያ ብር ምቱልኝ። አሁን በአንድ ማስታወቂያ ምን ያህል ይከፈላል? አይ ጸጥ ብሎ ነው፣ በተለይ ኢትዮጵያ ላይ ጸጥ ብሎ ነው መኖር መናገር ያስ እውነት ነው፣ እስማማለሁ። ሰውም ተንኮለኛ ነው፣ እስማማለሁ። ያንዱን ማግኘት አንዱ አይወድም የአንዱን ጥሩ ደረጃ ላይ መሆን አንዱ አይወድም። ይሄ ነው ችግሩ እንጂ ያው ስለዚህ መናገር መናገሩ ጥሩ አይደለም፣ ግን ይገኛል። በቲክቶክ ይገኛል፣ ግን ለሰው መናገር አንዱ አንዱ እንዲያልፍለት ሰው አይወድም። አንዳንዱ ጥሩ ደረጃ ላይ እንድትሆን አይወድም አይፈልግም፣ አይፈልግም። አዎ ስለዚህ ያ ነው እንደዛ ነው። ስለዚህ በሚስጥር ነው፣ በሚስጥር ነው መሆን ያለበት። ይቆፍሉናል። እንኳን አንተ ጉዳ እንትን ብለ ነግረሃቸው፣ እንደዛ ነው። እንኳን ነግረሃቸው ቀርቶ ነግረሃቸው፣ ወይ እኔ ሙሉ ህይወቴን ወደፊት ፕላን የማደርገውን ነገር ለሰው የምናገረው ቀልድ ለሙነሺዳችን

ረሁፍ ረሂም የእኛ ጌታ ወፍቃቸው ጀነትን የውቧን ቦታ። በጣም የምንወዳቸው ሁለት ሙነሽዶችን አተናል። ከዛም በፊትም ብዙ አተናል። ግን እነዚህ ደግሞ በጣም በእኛ ጄኔሬሽን ያሉ ሰዎች ስለ አላህ ጀነት አልፈርዳውስን ይወፍቃቸው እንላለን። በእናንተ ስም እስልምና ሃይማኖት አይደለም፣ ምንም አታመጡ። እስልምና ሃይማኖት አይደለም፣ እስልምና ሃይማኖት አይደለም። እስልምና የህይወት መንገድ ነው። የቀን ከቀን ስትወጣ ስትገባ፣ ስተኛ፣ ስተነፍስ፣ ስታገባ አይደል ስትሞት መንገድ በሙሉ ነው እንጂ ሃይማኖት ካደረከውማ የሆነ ትሰግዳለች፣ ጾም አለ፣ ከዛ በኋላ ፈለከውን ትሰራለህ። አሁን እንደዛ እየሆነ ነው አይደለ? ረመዳን መጣ፣ መለክ ወጣ፣ በቃ እኛኮ አመቱን በሙሉ በረመዳን ስፕሪት ውስጥና በረመዳን እኮ ሰላ ሁሉም ቦታ ቦታን ወደ ነበርክበት ዝምለስ እኳ አልነበር ረመዳን መቶለት ያልተቀየረ እየተባለ እየተነገረን ከባድ ኮርግማን አለ። ከኋላ እንጂ የሆኑ ሰዎች እንትና ሂጃብ ለብሳ ነበር፣ ለምን አወለቀች? አንቺ ዱረ ሲስድብ እንደዚህ። ከዲን አንጻር ልክ አይደለም የምታስበው በእስልምና የምትናገረው አይደለም፣ የምታስበው እኮ ካልኩሌት ይደረግ ይደረግበት። ለአንድ ሰው ወንጀል ሊሰራ አስበው ሲተው እኮ አጅር ሊመዘግብበት ዲን እኮ ነው፣ የኛ ዲን አይደል? ወንጀል ሊሰራ አስበው ልክ ልኩን እነግረዋለሁ አልክ እና መኪና ነው የነዳ መንገድ ላይ። ለዚህ ድንቅ እናታቸውን አጨብጭቡልኝ። በእስራኤል ውስጥ የተነሳው የሰደድ እሳት እንዴት ሆናል? በእስራኤል ስለተነሳው የሰደድ እሳት ጉዳይ ሁላችሁም ሰምታችኋል ብዬ ተስፋ አደርጋለሁ። በእስራኤል ኢየሩሳሌም፣ ጀሩሳሌም አካባቢ ቤት ሰመሽ በተባለችው በዚች አካባቢ የተነሳ እሳት ነው። ይህ በትላንትና እለት ነበር ይህ እሳት የተነሳው እና አሁን ከቁጥር ውጭ እየወጣ ያለበት ሁኔታ ላይ ያለው አካባቢ የሚኖሩ በሺዎች የሚቆጠሩ ሰዎች ኢቫኪዌት እንዳደርጉ ተደርገዋል። እሳቱን ለመቆጣጠር ከፍተኛ ጥረት እየተደረገ ይገኛል። እዚ ጋ የምትመለከቱት የእስራኤል ንብረትነት ያለው የእሳት አደጋ ማጥፊያ አያችኋል። ያው እንደምትመለከቱ ነው እንግዲህ ይሄ ነው እንግዲህ ቤት ሰመሽ የሚባለው ቦታ እዚህ ነው። እሳቱን በዚህ ሰደድ እሳት ዙሪያ የእስራኤል ጠቅላይ ሚኒስትር ቢንያሚን ኔትንያሁ አንድ መግለጫ ሰጥተው ነበርና በዚህ መግለጫ ላይ እንደተናገሩት ከሆነ የዚህ እሳት ሁኔታ ከቁጥራችን ውጭ የሚወጣ ከሆነ የሌሎች ሀገሮችን እርዳታ ጠይቀን እሳቱን በርብር እናጠፋለን ብሎ ነበር። እና ብዙዎች ክሌም እያደረጉት የነበረው ከሁቲዎች በተኮሰ ሚሳይል የተነሳ እሳት እንደሆነ ነው። ግን አደለም። ይህ እሳት የተነሳው በአካባቢው ባለው ከፍተኛ በሆነ ድርቀትና ሙቀት ነው። አካባቢው በጣም ከደረቀና ሙቀት ላይ ከሆነ ሂሚዲቲ ከሌለው እንግዲህ እነዚህ እነዚህ ትኖች በእሳት ይነሳ ይችላል። ጫካ ውስጥ ከሁቲ በተኮሰ ሚሳይል ያህ ሚሳይል እዚህ ጫካ ውስጥ አርፎ እሳት አያይዘው ምናምን አደለም። ይህን የሰደድ እሳት ጉዳይ ደግሞ ብዙዎች ከፈጣሪ ቁጣ ጋር እያያያዙት ነው። አንተ ምን ይመስላችኋል? ሲምፕል ድርቅ ያስነሳው እሳት ነው ወይስ የእውነትም የፈጣሪ ቁጣ ነው? አዲስ ነገር የሚኖር ከሆነ በዚህ ጉዳይ ላይ አብዴት አረጋችኋለሁ። ዋናው መቃጠሉ ነው፣ ብኤትም ይሁን ትቃጠል። ወላሂ ወላሂ ትቃጠል። እኛ ተቃጠልን እኮ ወላሂ፣ እኛ ተቃጠል። በነገራችን ላይ አንዳንዴ ምን ይባላል መሰላችሁ ከታማሚው ይልቅ አስታማሚው በጣም ይጨነቃል፣ በጣም ይታመማል ነው የሚባለው። የምሬት ነው የምላችሁ። እንደዛ አይነት ነገር ነው እኛን የገጠመው። ቴዲ አፍሮ እስራኤል ገብተዋል እያሉ ነው በዛ መቀባበል ተደርጎለታል ብለው ቪዲዮ ልኮልኝ ነው። እስኪ ቪዲዮ እንመልከት። ይኸው እንደምትመለከቱት እንግዲህ የጨባበጣቸው ነው። የእስራኤልን ባንዲራ ይዘዋል። በዛ ላይ ደግሞ አበባ ምናምን ይዘዋል። በነገራችን ላይ በዚህ ኮንሰርት የሚያገኘው ብር በጣም ትልቅ ነው ይባላል። ከሁማኒቲነት ይልቅ ብርን አስቀድሞ ይሄ ሰው ብሩን ወዶ ነው እዛ የሄደው እየተባለ ነው የሚገኘው። ያም ሆነ ይ ይሄ ሰው የሙስሊም ጥላቻ አለበት። በመጨረሻም እንግዲህ እኔ አላርፍም ከዚህ ሙድ ውስጥ አውጥቻችሁ አሳዛኝ ዜና ልንገራችኋ። ምን አንዳንዴ መደወቅ ያለባችሁ፣ ህይወት እንደዚህ ነው። በቃ ሁሌ እየተደሰትክ አትኖርም። አንዳንዴ ታለቅሳለህ፣ አንዳንዴ ፈታተላለ። በቃ ኢና ሊላሂ ወኢና ኢለህ ራጅዑን። በሻሸመኔ ከተማ ሶስት የቁርአን ሐፊዝ የነበሩ ወጣቶች በድንገተኛ አደጋ ወደ አኼራ መሻገራቸው ተሰማ። በኦሮሚያ ክልል ሻሸመኔ ከተማ ሶስት የቁርአን ሐፊዝ የነበሩ ወጣቶች በድንገተኛ የመኪና አደጋ በትላንትናው ዕለት ወደ አኼራ መሻገራቸው ተሰምቷል። ወጣቶቹ በቱርክ ሀገር የትምህርት እድል አግኝተው ፈርሙ ለመሙላት ከሻሸመኔ ከተማ በመነሳት ወደ አዲስ አበባ በሚጓዙበት ሰዓት ነገሌ ሲደርሱ ይጓዙበት የነበረው መኪና ኮቦቲ መኪና ጋር ተጋጭቶ ህይወታቸው እንዳለፈም ተገልጿል። ሳዳም ቡሊ፣ እስማኤል አብደላህ እና ወንድሙ አበባ የተባሉት ወጣቶች ሶስቱም የቁርአን ሐፊዝ የነበሩና በሻሸመኔ ከተማ በሚያደርጉት እስላማዊ እንቅስቃሴ የታወቁ እንደነበሩም ተገልጿል። የወጣቶቹ የቀብር ስርዓት በዛሬው ዕለት በርካታ የሻሸመኔ ከተማ ነዋሪዎች፣ ዑለማዎች፣ ወጣቶች በተገኙበት በሻሸመኔ ከተማ የሙስሊም መካነ መቃብር ተፈጽሟል። በድንገተኛ አደጋ ላጣናቸው ወጣቶች አላህ ማረፊያቸውን ጀነተል ፍርደውስ ያደርግላቸው ያረብ ልዓለሚን። ቤተሰቦቻቸውንም ወዳጅ ዘመዶቻቸውንም አላህ ሰብሩን ይስጣቸው። የሰብሩን ውሃ አላህ ያጠጣቸው። ሁላችሁም እዚህ ያላችሁ ዱ አድርጉላቸው። አላህ ይዘንላቸው ያረብ። መኪናው ይሄንን ይመስል ነበር። እነሱን ስትጓዝ የነበረችው መኪናችን ነው። እነሱን ይዛ ስትጓዝ የነበረችው በቃ ችነሽ ዱንያ ችነሽ ዱንያ፣ እንዲ በቀላል አጠገቤ የነበረ ሰው በሰዓታት ውስጥ ቢሞት ምን ይባላል? በአላህ ይውንብህ ይባላል። እገሌን አቅርቡት፣ እገሌን ቀበሩት። በጣም የሚያስጨንቀኝ ነገር ምን እንደሆነ ታውቃላችሁ? መቼ እንደምሞት አናውቅም በምን ላይ እንደምንሞት አናቅም። እንደዚህ በእንደዚህ አይነት አጋጣሚ የሞቱ ሰዎች በነገራችን ላይ የእነሱ ጥሩ አጋጣሚ ነው ብዬ ነው ማስበው። እኛ ግን በምን ላይ እንደምንሞት አናቅም? ወይ የሆነ እየዘፈንክ ሊሆን ይችላል። ወይ እንዲህ ቲክቶክ ላይ የሆነ ዩቲውብ ላይ በቃ የሆነ ቦታ ላይ እየዘፈናችሁ ያልሆነ መልክት እያስተላለፋችሁ ልትሞቱ ትችላላችሁ። ቆንጆ ፈቀሬኝ ወይ እኔ ድንባራ ሆሎ ነቀሬ ወጅሻሎ አጠልሃለሽ ኔ ዝንጀሮ

ሁላችንም እዚህ ጋር ያለነው ውስጣችን አሯል። መጽሐፍ ቅዱስ አንብበን ተወዛግበናል። እርዱን ለማንኛውም እርዱን። እየጠፋን ነው፣ ትውልድ እየጠፋ ነው። የክርስቶ የምንድን ነው የክርስቶስ የኦርቶዶክስ ከለላ ይሆኑ የነበሩ እነጉድ አይዲያ ሰለሙ ወጡ ወጡ። ምንም ዋስትና የላቸውም። እኔ እገርመኛለሁ እኮ የምሬ ነው ነገ ነገ እነዘበነ ለማ ሃይማኖት የማይቀይሩበት ምንም ምክንያት የለም። በነገራችን ላይ ከነ ጉድ አይዲያ በላይ ምንም የተለየ እውቀት የላቸው የበለጠ እውቀት የላቸውም። እነ ምህረት አብ የማይሰልሙበት ወይም ጴንጤ የማይሆንበት ምንም ምክንያት የለም። እመኑ የሽማግሌዎችን መሰብሰቢያ ማህበር ትሆናለች ኦርቶዶክስ መጨረሻዋ ማለት ነው። ሽማግሌዎች ምንም ስለማይጠይቁ መስሚያቸው ጠጥ ስለሆነ ስለማይሰሙ ሞታቸውን ስለሚጠባበቁ ወጣቱ በሙሉ እየሄደ ነው። እናንተ ስለ ስፐርም ስታወሮ ማለት ነው ግማታሙ ስበኩ። ስለ መጽሐፍ ቅዱስ አስተምሩ እነዚህን ሰዎች እርዷቸው እኔ ምንም አይነት እውቀት የለኝም በዚህ ነገር ላይ ለእናንተ ሆምወርክ ሰጥቻለሁ ለእናንተ አሳይመንት ይሆናል ነገር አረብ ሀገር በጣም የምወዳት እህት አለችኝ ለእኔ ብላ ብዙ ነገር የሆነች እኔና ቤተሰባችንን በእሷ እርዳታ የምታኖር አረብ ሀገር ከሄደች አራት አመት ሆኗታል በጣም ስለምትወደኝ እና ስለምታምነኝ ብሯን በእኔ አካውንት ነበር የምታስቀምጠው እኔም አላሳፍራትም ነበር በዚህ አመት እኔም ከተመረኩ በኋላ ስራ ከሚሰሩ ሰዎች ጋር መንቀሳቀስ ጨመርኩኝ ከዚህም መሃል በአካባቢያችን ያለ ባለሀብት ነበር ከሶስት ዓመት በፊት አሪፍ ነበር እኔ በእህቴ ገንዘብ ትንሽ እሱ ደግሞ ብዙ ብር አድርገን ስራ እየሰራን ቆይተናል ለካ ሰውየው የብዙ ሰው ብድር ነበረበትና በዓል ሲደርስ አንድ ሳምንት ሲቀረው ራሱን አጠፋ አብረን እንስራ ብዬ የሰጠሁት የምወዳትን የእህቴን 180 ሺህ ብር ይዞ ሞተ ከሞተ በኋላ ግን በጣም ብዙ ሰዎች የኔም ዕዳ አለበት እያሉ ቤተሰቡን እያስጨነቁት ይገኛል እኔ ቤተሰቡን ስጠይቅ ምንም የምናውቀው ነገር የለም አሉኝ። እንዲሁም እህቴ በቅርብ እመጣለሁ፣ ቤተሰቦቻችንን ሰርፕራይዝ አደርጋለሁ፣ አዲስ አበባ መጥተህ ሆቴል ይዘህ ትጠብቀኛለህ አለችኝ። እኔ ከክፍለ ሀገር ነው የምመጣው፣ እንኳን የሷን ብር ለትራንስፖርትና ሆቴል መያዥ የለኝም። ምን ላድርግ? በጣም ጨንቆኛል። እስኪ የቤተሰቦችን ምክር ልቀበል ሲል ጉርሻ ፔጅ ላይ ምክሩን ጠይቋል። ታዲያ እናንተስ ምን ትመክሩታላችሁ? እኔ እኔ ተወዛ ግቤ እንግዲህ እናንተ ስላላችሁን ወደ እናንተ የመጣት። ይሄ ልጅ ለእህቱ በጣም ታማኝ ነበር። እሷ ልትመጣ ነው፣ ቤተሰቧን ሰርፕራይዝ ለማድረግ ነው። ያ ብር ግን ያለው ወንድሙ ጋ ነው። ወንድሙ ግን ስራ ሰርቶ ብሩ ሊያበዛ ፈልጉ፣ ስራ ጀመረበት። ስራ ሲጀምርበት ያ ብር በመሀል እንደዚህ ጉድ ሆነ። እናንተ ለዚህ ልጅ ምን ትመክሩታላችሁ? በእኔ በኩል ሳትመጣ ቢነግራት አሪፍ ነው ብዬ ነው የማስበው። ምክንያቱም እሷ ከመጣች እዚህ ሌላ ነገርም ስለሆነ በጣም ሊደብራትም ስለሚችል፣ ግን አሁን ቢነግራት በቃ ለትንሽ ጊዜ ደግሞ ትሰራለች፣ ያንን ገንዘብ ልታመጣ ትችላለች። እንደዛ ነው ያሰብኩት። ናዮ የምትባለዋ ቲክቶከር ከነጆ እንዳሌል ጋር የታሰረችው ቲክቶከር እንደዚህ እንግዲህ በእስር ቤት ታይታለች። ይሄ ቪዲዮ ሊነሳ የቻለው ያሬድ የሚባል ዘፋኝ እዛ ገብቶ ኮንሰርት አዘጋጅቶ ነበር። በዛ ላይ ሁሉም ታራ የሚወጡ እነሱን ሲመለከት በነሱ ሲዝናና ነበር። ኤንዊስ የዛኔ በድብቅ ተነስታ አንዲት ሳውዲያዊ ወጣት ከዓመት በኋላ ወንድ መሆኗ ተረጋገጠ። እንዴት ሊያስብል ይችላል? ነገር ግን ታሪኩ እንዲህ ነው። ይቺ የሳውዲ ልጅ ራዲ ትባላለች። በአስራዎቹ ዕድሜ ውስጥ ከገባሽ በኋላ አንዲት ልጅ አገረድ ሴት ልታሳይ ትችላለች የሚባሉ ምልክቶችን ማየት ባለመቻሏ ተጨንቃ ወደ ሐኪም ለምርመራም ታምራለች። ከምርመራ በኋላ ወንድ መሆኗን ትሰማለች። ከዓመታት በኋላ ወንድ እንጂ ሴት እንዳልሆነችም ለማረጋገጥ ተችሏል። ቀድሞ ሴት መሆኗን እንዳይታወቅ ያደረገው ምክንያት በምትወለድበት ወቅት በሆስፒታሉ በተፈጠረ ስህተት በተሰጣት ሴት ነሽ የሚል የልደት ሰርተክፌት እንዲሁም በሌሎች ማረጋገጫዎች ነው። የአፈጣጠር ችግር የሚስተዋልባት ሲሆን በተፈጥሮ የመራቢያ አካሏ በሆዳ ውስጥ ሆኖ መፈጠሩም በኋላ በተደረገ ጥልቅ ምርመራ ለማረጋገጥ ተችሏል። በህይወቷ ያለፉ ብዙ ነገሮች ቢኖሩም አሁን ላይ ከጓደኞቿ፣ ከማህበራዊ ህይወት እንዲሁም ከማንነትና ከዘመዶቿ ተነጥላ በተለያዩ ቀዶ ጥገና ሂደቶች ውስጥ እንድታልፍ ህይወት ማስገድዳታለች። እንዲህ ያለ ውስብስብ የቀዶ ጥገና ሕክምና ዶክተሮቹ በዩኬ ውስጥ ስለሆኑ የሚገኙት፣ ወደዛ ለማቅናት ከፍተኛ ገንዘብ ይጠይቃል። የሬዲ አባት እርዳታ ለማግኘት ከተወለደችበት ሆስፒታል ቢሞክርም ከሆስፒታሉ ግን አሁንም ምንም አይነት ምላሽ ለማግኘት እንዳልተቻለም ተነግረዋል። ለሰዓቱ የነበረ ነው። የነጃሽ መረጃ ይህን ይመስል ነበር። ከመረጃዎቹ ጋር ኢማም ማህመድ ነበር እኮ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። እኔኮ መጀመሪያ ግራ ገብቶ ነበር። ምንድን ነው ፆታ ለመለየት ይህን ያህል መጨነቅ? ፆታ የምንለይበት ቀላል መንገድ አለ ብዬ ላወራ ነበር ስል ለካ ያው እንግዲህ በአላ ተአምር የፆታው መለያው ውስጡ ቀርተዋል፣ ያውም በፕራሲዮን ነው የሚወጣው ተብሎ ወደ ዩኬ ተላልፏል። ሁሉም ጊዜ አለው ለጭፈራ ለኮንሰርት ለቱር እና ለተለያዩ ነገሮች የራሳቸው የሆነ ጊዜ አላቸው ኢትዮጵያን ጨምሮ አሁን ላይ ኮንሰርት ለማቅረብ የምታስባት ሀገር እስራኤል በአሁኑ ሰዓት ላይ ህፃናት አዋቂዎች ወጣቶች ትንሹም ትልቁም የሚሞትባት ቤቶች በቦምብ የሚፈርሱባት ንጹሐን ዜጎች በየቀኑ ደማቸው የሚፈስባት ሀገር እንጂ ሰዎችን ሰብስበ ኮንሰርት ሰርተ የምታስጨፍርበት ሀገር አይደለችም። አርቲስት ዘዊኬንድ በእስራኤልና በጋዛ መካከል እየተደረገ በሚገኘው ጦርነት ምክንያት ለተጎዱት ወገኖች ለአንድ ወር የሚሆን ለምግብ የሚሆናቸውን ገንዘብ ልኮላቸው ነበር። ዘዊኬንድን ብንመለከት፣ ሃይማኖቱን ብናይ ከእስራኤል ወገን ነው። ነገር ግን እሱ የመረጠው ሰብአዊነትን ነው። ለዛም ለጋዛና ለፍልስጤም ገንዘቡን ልኳል። ሌሎች ሰዎችንም ብንመለከት በተለይ ደግሞ በእኛ ሀገር ሲ ሃይማኖት የሚባሉት እነ አንጆሊና ጆሊ እንኳን በዚህ ጦርነት ላይ ለተጎዱት ወገኖች በጣም በርካታ ገንዘባቸውን እየላኩ ይገኛሉ። ምክንያቱ ምንድን ነው? ሰብአዊነት። በተቃራኒ ግን ፍቅርን ያዜማታል፣ ፍቅርን ይኖራታል፣ ፍቅርን እንደሱ የሰበከ እንደሱ የዘፈነ የለም የሚባለው አርቲስት ቴዲ አፍሮ በዛች ከተማ ላይ ኮንሰርት አዘጋጅቶ ሊጨፍርና ሊዘፍን ዝግጅቱን ጨርሷል። ፍቅር ግን ወሬ ብቻ አይደለም፣ ፍቅር ዘፈን ብቻ አይደለም፣ ፍቅር የሚኖር ህይወት ነውና ህዝቡን ማስጨፈሩን ትተ ኮንሰርት ማቅረቡን ትተ በጦርነት ወቅት የማይደረጉ ነገሮችን ትተ ወጪውን ለእነዚህ ለተጎዱት ወገኖች ብታውል የተሻለ ነው የሚሆነው። ከወራት በፊትም በእንግሊዝ ሀገር ላይ እንደዚሁ ኮንሰርት ተደርጎ ቱር ተደርጎ ህዝቡን ስታስጨፍር ነበረ። ሀገራችንን ጨምሮ በዚህች ዓለም ላይ በዚህ ሰዓት ላይ የሚጨፈርበት ኮንሰርት የሚደረግበት ሰዓት አይደለምና አንዳንድ ጊዜ ለሁሉም ጊዜ አለው የሚለውን ነገር ተግባር ላይ ብናውለው የተሻለ ነው። እዚህ ጋር እያወራው ያለውት ስለ ቴዲ አፍሮ የድምፅ ብቃት፣ የግጥም ብቃት፣ የዜማ ብቃት፣ የዘፈን ብቃት አይደለም። እዚህ ጋር እያወራው ያለውት ስለ ሰብአዊነት ነው። እስራኤልንም ይሁን ፍልስጤምንም ይሁን ጋዛ ይሁን የትኛውንም ሀገር መደገፍ ትችላላችሁ። ነገር ግን ሰብአዊነት ይሻላል። የምር ክብር ለሚገባው ክብር መስጠት አለብን። በቃ እንደዚህ ነው። ሰብአዊነት ሌላ ነገር አይደለም። እንደዛ አርባ ሺ ሀምሳ ሺ ሕፃናት እንደዛ ሲጨፈጨፉ ሰብአዊነት ካልተሰማ ከአንተ ምንድን ነው? አንዲት ሴት በጣም አቅመደካማ ናት፣ እርጅና የጣላት ናት ማለት ይቻላል። ከዛም እቃ ተሸክማ በምትሄድ ሳለ በጣም በእዝነት ይመለከቷታል ታላቁ ነቢይ ነቢዩ መሐመድ እና ይህችን ሴት በእዝነት ይመለከቷትና ላግዝሽ ብለው እርሳቸው ራሳቸው ተጭነው እቃውም እቤታቸው ያደርሷታል። ከዛም በኋላም እቤት ልክ እንደደረሱ አሮጊቷ የምትሰጠው ነገር አልነበረም ለዚህ ለአገዛዝ ሰው የምትሰጠው ነገር አልነበረምና ምክር ልስጠው ስጠው ብላ አሰበች። ከዛም ምን አለችው እነሱ አካባቢ ይወራ የነበረ ወሬ ነው ማለት ነው እንግዲህ ምን አለችው? አንድ ታላቅ ምክር ልምከር ልጅ መሐመድ የሚሉት እንዳትከተል ትለዋለች። ከዛም ነቢዩ መሐመድ ፈገግ በማለት መሐመድ ማለት እኔ ነኝ ብለው ይመልሳል። ያችም ሴት በመልካምነቱና በራሱ በማንነቱ ተገዙና ወዲያው እምነቱን ተቀበሉ ማለት ነው። ይህ በጣም ኢንተረስቲንግ የሆነ ቶፒክ ነው። ትልቁ ጉዳይ በዚህ ርዕስ ውስጥ የምንማረው በዚህ ታሪክ ውስጥ የምንማረው ትልቁ ጉዳይ ምክር ልሰጠው አሰበችና አንተን የሚመክር መሐመድ የሚሉትን እንዳትከተል ነው አለችው። ኢማጂን እኛ እንኳን ፊት ለፊት የሆነ ሰው ኢንሳልት አድርጎን ወይንም ወይም ደግሞ ስለኛ ክፉ ተናግረው ወይም እንዲህ የሚባል ሰው አለ እሱ ጥሩ አይደለም ሲባል ሰምተንም ሊሆን ይችላል። ከሌሎች ሰዎች ለራሳችን አደለም ፊት ለፊት ሰዎች እንደዚህ ሲሉ ሰምተን ቀርቶ እገሌ እኮ እንደዚህ አለ ስንባል እንኳን በጣም እብሪተኛ የሆነን ሰዎች ነን። በጣም ሰዎችን ለማስቀየም የምንፈጥን ሰዎች ነን። እሱ ነው ወይ እንደዚህ አለን ብለን ይበልጥ ችግሮች ውስጥ የምንገባለን። ክብራችን እናጣለን። ሰዎች ክብራችንን ሲነኩት እንዴት መመለስ እንዳለብን አናውቅ። ስሜቶቻችን በእኛ ላይ ገዢ ሆነው ሰልጥነውብን ራሳችንን እያሳነስና እያገደልን የታላቅ ነቢይ ግን ስለ እርሳቸው ስለ ራሳቸው በአንዲት ሴት አንደበት እዚያው ፊት ለፊቱ እንዳትከተለው ነው አደራ ሲሉት ፈገግ አሉ ይላል መጀመሪያ ታሪኩ። ፈገግታ ወይንም ደግሞ ክብራችሁ ሲነካ ወይንም ስለ እናንተ እናንተ ባልሆናችሁበትና ባላደረጋችሁት ነገር ላይ ወይንም እናንተነታችሁን በማይገልጽ ነገር ላይ ሰዎች በግልጽም ይሆን በድብቅም ይሆን ሰዎችም ነግሯችሁ ይሆን እንዲሁም እንደዚህ ታላቅ ነቢ ፊት ለፊትም ስሰሙም ሊሆን ይችላል። ትልቁ ነገር የመጀመሪያው ጉዳይ መረጋጋት እንደሆነ ትልቅ ምልክት፣ ትልቅ ትምህርት ነው በዚህ ታሪክ ውስጥ ያገኛል። መጀመሪያ ፈገግ ያሉ ይላል። በነገራችን ላይ አንድ የተናገሩትም ንግግር አለ ማስታወሰው በፍጹም ማረሰው የሆቴ ላይ እንደውም በጣም ዋጋ ካላቸው ጥቅሶች መካከል ማለት ነው። እሱ ምን ይላል? ጀግና ማለት ታግሎ የሚጥል ወይንም የሚያሸንፍ አይደለም። ጦር ሜዳ ላይም የሚፋለምና ጀብዱ የሚሰማው አይደለም። ጀግና ማለት ክብሩ ሲነካ ንዴቱን መቆጣጠር የቻለ ነው፣ የሚል ይህን ንግግራቸውን እንግዲህ በወሬ ብቻ አይደለም እንደዚህ ያሉት። እንደ አንዳንድ መምህራን በወሬ አይደለም እነዚህ ያሉት። ይህን ንግግራቸውን ራሳቸው በዚህ ታሪክ ውስጥ ሲያሳኩት ተመለከተ። ተረጋጉ ማለት ነው፣ ፈገግ አሉ። መሐመድ ማለት እኮ እኔ ነኝ ብለው ስለሳቸው የሚሰማቸውን በእሳቸው በኩል ካለው መልካምነታቸው አካፈሉ። ያቺ ሴትስ በማንነታቸው ተማረከች። ይ እሷ የምታውቀው ሌላ ነበር። የተነገራት የተወራላት ያቻሩት እንደ መጥፎ። ከዛስ ከዛ በኋላ ተገረመች። አግዟታል። ድካማውን ተመልክቶላታል። ማንም እንደዚያ ሊያደርጋ አይችልም። በዛ ላይ ደሞ አስቡት፣ በፈጣሪው ዘንድ የተመረጠ ሰው ነው። ዝቅ ብሎ ይህችን ሴት ይረዳት። ማን እንደዚህ ያደርጋል? ስለዚህ ትልቅ የሆነ ክብር ለሱ በልቧ ተሰማት። እምነቱንም ተቀበለ ይችላል። በጣም ኢንተረስቲንግ የሆነ ታሪክ ነው። በጣም ኢንተረስቲንግ የሆነ ታሪክ ነው። ጥበቃይ የረሱላላህ አስተራቂ ኖት ሸምጋይ ኖ ጋድ ለዚህ ጣፋጭ የሆነ ንግግር ከልባችን ከልባችን ነው የምናመሰግነ ስለሳቸው ታሪክ ሙስሊም ሆነን ራሱ በደንብ የማናቀውን እንደነዚህ አይነት ሰዎች ደግሞ ጥልቅ ገብቶ አንብበው ተረድቶ ለእኛ መቶ ሲነግሩን በጣም ነው የሚሰማኝ ወላሂ ወላሂ እንደዚህ እኛ ጋር እንደዚህ ተደርድሮ እያለ እኛ ቁጭ ብለን አና አበረታቱ አበ አበረታታችሁ የሆነ ነገር እንፈጥራለን እላችኋለሁ። እስካሁን ማለት ነው፣ እስካሁን እየተመለከታችሁን ያላችሁኝ ሰዎች አላችሁ። እናንተ ምን ላድርጋችሁ? ምን ላድርጋችሁ? ምን ላድርጋችሁ? ምን ላድርጋችሁ? ምኑ፣ እስኪ ወጣ ጠጋ በሉ ልሳማችሁ። አንዴ ብቻ ልሳማችሁ።